ላንቺ የማስረዳ ግዴታ የለብኝ ብሩኬ። ይሄ እየውላችሁ ፋሚሊ፣ ባለፈው ለአንተ የማስረዳት ግዴታ የለብኝም ስላለችው እሱም አሁን ደግሞ ሪቬንጅ መመለሱ ነው። ፋሚሊ ሪቬንጅ መመለሱ ነው። እባካችሁ እባካችሁ፣ ፍቅራችሁን ነው እኛ ማየት የምንፈልገው። እባካችሁ እንዴ፣ እስቡ። ኧረ ተው ተው ተው! እንዲህ ስንትና ስንት ጊዜ የቆያችሁበት ስንትና ስንት ዓመት የቆያችሁበት፣ ሁለት ዓመት ድፍን ሁለት ዓመት ቆይታችኋል በፍቅር እንዲያ ይሄን ሁሉ ጊዜ እያስታወሳችሁ ወደኋላ ለምታደርጉት ነገር እባካችሁ እባካችሁ፣ የምሬን ነው። ገብታችሁ ኮሜንት ላይ ንገሯቸው፣ አስተውሉና ተረጋጉታችሁ አውሩ በሏቸው። እባካችሁ ፋሚሊ ኮሜንት ላይ እየገባችሁ ንገሯቸው። ሀይሚና ብሩክ ይታረቃሉ፣ ሀይሚና ብሩክ እንደበፊቱ ነው እንመለከታችኋለን የምትሉ ሰዎች ላይክ እያደረጋችሁ፣ የምሬን ነው ምነግራችሁ። እርግጠኛ ነኝ የሆነ ሰው አለ ከጀርባቸው ከሀይሚና ከብሩኬ ጀርባ እንዲለያዩ የሚፈልግ የሆነ አካል እንዳለ ይሰማኛል። ወቻችንም የማስረዳት ግዴታ አለብህ፣ የለብኝ፣ አለብህ፣ የለብኝ። የራሱ ይጥፍ ያንቺ አይደል። እልክ ውስጥ ነው ብሩኬ፣ እልክ ውስጥ ነው። በጣም ከባድ የሆነ እልክ ውስጥ ነው ያለው። በቃ ያስታውቅበታል። የሆነ እልኩ ኢጎ ነው የሚያወራ እዚህ ላይ ምናምን አንድ ነገር ስለ ለዛ ነገር ተቃራኒ ነው እያወራት ያለው ተቃራኒ ነው ብሩኬ። እባክህ ተረጋጋ እባክህ ፕሊስ ተረጋጋና ነገሩን ሶልባርጉ። እባካችሁ እኛ ሰላማችሁ ናፍቆና የምሬን ነው። እናንተ ሰላም ሆናችሁ ማየት በጣም ነው በቃ እየናፈቀን ያለው እንዲ በየሰዓቱ እየተጣላችሁ፣ በቃ እንዴት ነው እናንተ ከዚህ ከዚህ ቀን በኋላ መጣላት መቻል፣ በቃ መጣላት የለባችሁ እባካችሁ። የምሬን ነው። በእናንተ ምክንያት በጣም ብዙ ሰው እየተበጠበጠ ነው። በእናንተ ምክንያት በጣም ብዙ ሰው እየደበረው ነው። ሰው ከሰው ጋር እየተጋጨ ነው። የምሬን ነው። ይህን ያክል ነው የእናንተ ፍቅር መሆን ምን ያክሉ ኢምፖርታንት እንደሆነ ተመልከቱ። ሰው ከሰው እየተጋጨ ነው። በዚህ በዚህን ሰዓት ሰው ከሰው እየተጣላ ነው። አረ፣ በእናታችሁ በእናታችሁ ፕሊስ ይህንን ቪዲዮ እየተመለከታችሁት እንደሆነ አውቃለሁ። እንደምታዳምጡኝም እርግጠኛውኝ የምናገራችሁ አውቃለሁ። እባካችሁ እባካችሁ እስቡበት። ተረጋግታችሁ ብታወሩ የተሻለ ነው። ትሰሚኛለሽ አይደል? ነግሬሻለሁ እኮ መስማ ከነበረብሽ ያኔ ነበር። ገብቶሻል አይደለ? አንቺ ጋር ሆኜ ስህተት ሰርቼ ከሆነ የመናገር መብታለሽ ብዬሻለሁ። ግን በዚህ አብሶ በሷ ከሆነ ደግሞ ጭራሽ። ይኸውላችሁ እኔ አንድ ነገር፣ አሁን የተረዳሁትን ነገር ልንገራችሁ አንድ የተረዳሁትን ነገር ልንገራችሁ። ከአንቺ ጋር እያለሁ የሆነ ነገር አድርጌ ከሆነ የፈለግሽውን ነገር የመናገር መብት አለሽ አለ። አሁን ንግግሩን በደንብ እንድታስተውሉ ነው ምፈልገው። በዚህ ጉዳይ ከሆነ ግን አያገባሽም እያለ ነው። ገብቷችኋል? ምናልባትም ይህ ነገር ምናልባትም ያየው ነገር ከዚህ በፊት የነበረ ነገር ነው ማለት ነው። ገብቷችኋል? ከሀይሚ በፊት የነበረ ስቶሪ ነው ማለት ነው። ረታችሁኛል ፋሚሊ። እንደዛ ነው እያለው ያለው ብሩኬ። እንደዛ ነው እየተናገሩ ያለው መናገር እና ሀይሚ አላቅም። ተሳስቼ ሊሆን ይችላል፣ ግን የተወሰነ ዘግይተሻል። የምሬን፣ የተወሰነ ዘግይተሻል። ወዲያው መናገር ነበረብሽ። ሁለት ሶስት ቀን እኮ ንገሪ ንገሪኝ እያለ ሳይነግሪሽ ስለቆየ ነው አሁን እሱም እልክ ውስጥ የገባው እና ምንም አይፈጠርም። ምንም አይፈጠርም ሀይሚ። አሁንም ቢሆን ሪሌሽንሺፓችሁን ፍቅራችሁን ማዳን የምትፈልጉ ከሆነ እባካችሁ ሙሽ ጋር ሂዱ አባካችሁ እሙሽ ጋር እዳችሁ ነገሩን ሁሉ ሶልብ አርጊው። ሀይሚ ትችያለሽ። እሙሽ ጋር ሜድ ልጇ ነሽ፣ የእሙሽ ልጅ ነሽ። እሙሽም ደግሞ ከብሩኬ አሰናንሳ አታይሽም፣ አታይሽም እንደሱ የምትመለከተሽ። አንቺም እንድትጎጃ አትፈልግም፣ የምሬን አትፈልግም። ብሩኬም ደግሞ አንቺ ጋር እያለ ምንም ነገር እንደማያደርግ እናቃለን፣ እናቃለን። ምናልባት የሆነ ሰው ሁለታችሁ እንድትጣሉ የሚፈልግ ሰው ምናምን ነገር ልኮልሽ ሊሆን ይችላል። ይህንን ነገር እንጂ እኔ እንጃ ብቻ ፋሚሊ እባክሽ ወደ እሙሽ ሂጂና ነገሩን ሶል ባድርጉት፣ ባጭሩ እያላችሁ ጻፉላቸው ፋሚሊ። እኔ አንተን እኮ እንደዚህ አይደለም ማቀር ልንገሪኝ። ሴቶች በጣም ከባድ ነው። የሆነ ነገር እኔ ገበኝ በቃ ፋሚሊ። በጣም ግልጽ የሆነ ነገር ነው እየተናገረ ያለው ነገር ፋሚሊ፣ ግልጽ የሆነ ነገር ነው። ምን አለ ሴቶች፣ አልገኝ ሲላችሁ እንደዚህ እንደዚህ ባልሆነ መንገድ ትሄዳላችሁ አለ። ፋሚሊ ይህን ነገር ልብ ብላችሁ አዳምጡ። ምናልባትም ከዚህ በፊት ይች ልጅ እያስቸገረችውም ነበረ ማለት ነው። ገባችሁ? እያስቸገረችው ነበረ ገፋት። ከዛ በኋላም ደግሞ ሁለቶች እንዲለያዩ ይህን ነገር ላከች። ነው ሀሳቡ፣ ይህ ነው። ፋሚሊ ይህን ነገር ነው አሁን እየተናገረ ያለው ብሩኬ። ምናልባት ሀይሚ ከገባሽ እንደዚህ ነው እያለው ያለው። እርግጠኛ ነኝ፣ ውድና የተከበራችሁ የጨረቃ ፋሚሊ ትረዱኛላችሁ ምን እያልኩኝ እንደሆነ። እቺ ልጅ በአንድም በሌላ መልኩ ብሩክን ለማግኘት ምናምን ነገር እየሞከረች ነበረ ማለት ነው። አለገኝ ስላላት ነው ይህን ነገር የሰጠች ማለት ነው። አያችሁ ፋሚሊ፣ ይህ ግልጽ ነው። በቃ እኔ አሁን ልኮኜ መኖር በጀመርኩበት ሁላችንንም አጠቃላ አታውራ። አያችሁ ሰምታችሁታል፣ ፋሚሊ ሰምታችሁታል ብዬ አስባለሁ። እኔ አሁን በዚህ ሰዓት አሪፉኜ መኖር በጀመርኩበት ሰዓት ብሎ ነው ያውቆሙ። አያችሁ ደስተኛ መሆኑን ሲያውቁ፣ ይሄውላችሁ ከዚህም በፊት ተናግሬ ያለ የብሩክና የሀይሚን ደስታ በጣም ብዙ ሰው በቃ ዶጋ መድ ማድረግ ይፈልጋል። በቃ የማይተኙ አሉ። ሀይሚና ብሩክን ለመለያየት የማይተኙ አሉ፣ በጣም ብዙና ብዙ ሰዎች ፋሚሊ። ከነዛ ሰዎች መካከል አንድ ሰው ነው ይህን ነገር ያደረገው፣ አንድ ሰው ነው ይህን ነገር ያደረገው እንጂ ብሩኬ ከሀይሚ ጋር እያለ ምንም ነገር እንደማያደርግ እርግጠኛ ነን፣ መቶ ፐርሰንት እርግጠኛ ነን። የምሬ እንም ነግራችሁ እና እባካችሁ ሀይሚን ብሩኬም ሰላም አወርዱልን፣ ሰላም ሁኑና እኛንም ሰላም ስጡን። እባካችሁ ሰላም ሁኑ ሰላም ሰላም ውድና የተከበራችሁ ዩቲብ ቻናል ተከታታዮቼ እንደምን አላችሁ እንደምን ቆያችሁልኝ ሁሉ ሰላም እኔ ያለሁላችሁ ዛሬም ተመልሼ መጥቻለሁ በዛሬ ቪዲዮ ብሩክና አይሚ ናፍቆን ነበር ተመልክታናቸዋል አይተናቸዋል አይናቸውን አይተናል ፋሚሊ ቀጥታ ወደ ቪዲዮን አልፋለን ሃይሚና ብሩኬ መቼም አይለያዩም ሃይሚና ብሩኬ ይታረቃሉ ሰላማቸው ይመለሳል ለምትሩሽ ላይክ እያደረጋችሁ ኮሜንት ላይ አሳባሴታችሁ ስጣቸው ቀጥታ ወደ ቪዲዮን አልፋለን አያችሁ አያችሁ ፋሚሊ ምን አልኩኝ ምን አልኩኝ ባለፈው ንገርኝ እያለ ብዙ ጊዜ ሲጠይቃት ስላልነገረች በዛን ሰዓት እርግጠኛ ነኝ የምነግራችሁ ፋሚሊ ይህንን ነገር ተናግራ ቢሆን ኑሮ እስካሁን ድረስ አይቆይም ነበ አይቆይም ነበረ ወዲያው ይፈታ ነበረ ወዲያው ሰላም ይሆኑልንና ወደ በፊት ፍቅራቸው ይመለሱ ነበረ እባካችሁ የምሬንም ነገራችሁ ይህን ነገር እንደቀላት እዩት እናንተም ህይወት ላይ ኦድየንሶች እናንተም ህይወት ላይ ይህ ነገር አፕል ሊያደርግ ይችላል ነገሩ ወዲያው ነው ግልጽ ለግልጽ ተነጋግራችሁ መፍታት ያለባችሁት ነገሩ ካደረ ሌላ መዘዝ ነው ይዞ የሚመጣው ሌላ ትኩሳት ነው ይዞ የሚመጣው ፋሚሊ አሁን እየሆነ ያለው ነገር ይህ ነው በሰዓቱ ያልተነገረው ነገር አሁን ነገሩ ሁሉ ተወሳስቦ ጭራሽ ብሩኬም ደሞ አሻፈረኝ እያለ ነው ፋሚሊ አያችሁ አይደለ ፋሚሊ አያችሁ? እኔ አላውቅም። ብቻ አሁን በሩክ እርግጠኛ ነኝ እንደዛ እንደዛ ስለነበረ ነው እንደዚህ አግሬሲቭ እየሆነም መናገር የጀመረው፣ ለዛ ይመስለኛል። እኔም ከዛ ወደኋላ ተመለሰሽ ምን ልብሴንም ቢሆን እይ፣ ምን እይ፣ ና ና፣ እዚ ላይ ፋሚሊ፣ እቺ ልጅ አሁን ይህ ነገር የወጣበት እርግጠኛ ነኝ ነገር እዚ ላይ የሚታምቢ ያየው ነገር ልክ ነው ያየው ነገር ኦቪየስሊ፣ ምንም ጥርጥር የለውም። እሱን ነው የተመለከተው። ገብታችኋል? እሱን ነው ያየው። የተላከላትም እሱ ነች እሱ ነው ከሰው ጋር ማለት ነው። ነገር ግን ብሩኬ እይ፣ ወደ ኋላ ዞር ብለሽ እይ ያለ ነው። ምናልባትም ደግሞ እቺ ልጅ ከሀይሚ በፊት የነበረች ልጅ ልትሆን ትችላለች። ይሄ የኔ አስተሳሰብ ነው። ፋሚሊ፣ እንደዛ መሰለኝ። እሺ፣ የማስረዳት ግዴታ አለብህ የለብኝ አለብህ። እልክ ውስጥ ነው ብሩኬ እልኩ ውስጥ ነው፣ በጣም ከባድ የሆነ እልኩ ውስጥ ነው ያለው። በቃ ያስታውቅበታል። የሆነ እልኩ ኢጎ ነው የሚያወራ እዚህ ላይ ምናምን አንድ ነገር ስትል ሌዛ ነገር ተቃራኒ ነው እያወራት ያለው ተቃራኒ ነው። ብሩኬ እባክህ ተረጋጋ፣ እባክህ ፕሊስ ተረጋጋና ና ነገሩን ሶል ባርጉ። እባካችሁ እኛ ሰላማችሁ ናፍቆና የምሬን ነው። እናንተ ሰላም ሆናችሁ ማየት በጣም ነው በቃ እየናፈቀን ያለው። እንዲህ በየሰዓቱ እየተጣላችሁ በየ በቃ እንዴት ነው እናንተ ከዚህ ከዚህ ቀን በኋላ መጣላት መቻል፣ በቃ መጣላት የለባችሁ አባካችሁ የምሬ ነው። በእናንተ ምክንያት በጣም ብዙ ሰው እየተበጠበጠ ነው። በእናንተ ምክንያት በጣም ብዙ ሰው እየደበረው ነው። ሰው ከሰው ጋር እየተጋጨ ነው። የምሬ ነው። ይህን ያክል ነው የእናንተ ፍቅር መሆን ምን ያክሉ ኢምፖርታንት እንደሆነ ተመልከቱ። ሰው ከሰው እየተጋጨ ነው። በዚህ በዚህን ሰዓት ሰው ከሰው እየተጣላ ነው። አረ በእናታችሁ በእናታችሁ ፕሊስ፣ ይህን ቪዲዮ እየተመለከታችሁት እንደሆነ አውቃለሁ። እንደምታዳምጡኝም እርግጠኛውኝ የምነግራችሁ አውቃለሁ እባካችሁ እባካችሁ እስቡበት። ተረጋግታችሁ ብታወሩ የተሻለ ነው። ትሰሚኛለሽ አይደል? ነግሬሻለሁ። አለ መስማት ከነበረብሽ ያኔ ነበር። ገብቶሻል አደለ? ከአንቺ ጋር ሆኜ ስህተት ሰርቼ ከሆነ የመናገር መብታለሽ ብዬሻለሁ። ግን በዚህ አብሶ በሷ ከሆነ ደግሞ ጭራሽ፣ ይኸውላችሁ እኔ አንድ ነገር አሁን የተረዳሁትን ነገር ልንገራችሁ አንድ የተረዳሁትን ነገር ልንገራችሁ። ከአንቺ ጋር እያለሁ የሆነ ነገር አድርጌ ከሆነ የፈለግሽውን ነገር የመናገር መብታለሽ አለ። አሁን ንግግሩን በደንብ እንድታስተውሉ ነው የምፈልገው። በዚህ ጉዳይ ከሆነ ግን አያገባሽም እያለ ነው፣ ገብቷቸዋል። ምናልባትም ይህ ነገር ምናልባትም ያየው ነገር ከዚህ በፊት የነበረ ነገር ነው ማለት ነው፣ ገብቷቸዋል። ከሀይሚ በፊት የነበረ ስቶሪ ነው ማለት ነው። ረታችሁኝ። አልፋሚሊ እንደዛ ነው እያሉ ያለው ብሩኬ እንደዛ ነው እየተናገሩ ያለው መናገር እና ሀይሚ አላቅም ተሳስቼ ሊሆን ይችላል ግን የተወሰነ ዘግይተሻል። የምሬን የተወሰነ ዘግይተሻል፣ ወዲያው መናገር ነበረብሽ። ሁለት ሶስት ቀን እኮ ንገሪ ንገሪኝ እያለ ሳይነግሪሽ ስለቆየ ነው አሁን እሱም እልክ ውስጥ የገባውና። ምንም አይፈጠርም፣ ምንም አይፈጠርም ሀይሚ። አሁንም ቢሆን ሪሌሽንሽፓችሁን ፍቅራችሁን ማዳን የምትፈልጉ ከሆነ እባካችሁ ሙሽ ጋር ሂዱ። እባካችሁ ሙሽ ጋር ሂዳችሁ ነገሩን ሁሉ ሶል ባርጊው። ሀይሚ ትቻ ያለሽ ሙሽ ጋር ሄድ፣ ልጇ ነሽ፣ የሙሽ ልጅ ነሽ። እሙሽም ደግሞ ከብሩኬ አሰናንሳ አታይሽም አታይሽም። እንደ እሱ ነው የምትመለከትሽ። አንቺም እንድትጎጂ አትፈልግም። የምሬን አትፈልግም። ብሩኬም ደግሞ አንቺ ጋር እያለ ምንም ነገር እንደማያደርግ እናውቃለን፣ እናቃለን። ምናልባት የሆነ ሰው ሁለታችሁ እንድትጣሉ የሚፈልግ ሰው ምናምን ነገር ልኮልሽ ሊሆን ይችላል። ይህንን ነገር እንጂ እኔ እንጃ ብቻ ፋሚሊ ባክሽ ወደ እሙሽ ነገሩን ሶል ባርጉት ባጭሩ እያላችሁ ጻፉላቸው፣ ፋሚሊ ወደ ኋላ ተመልሽ ነገር አይደለም ያለፈ ታሪክ ነው እያለ ነው ፋሚሊ። ያለፈ ታሪክ ነው፣ ከዚህ በፊት ያሳለፈው አይነት ላይፍ ነው። አይ እና እንደዛም ከሆነ ደግሞ ፎቶው ይታወቃል። ገብታችኋል። ያሁን መሆኑና የድሮ መሆኑ ያስታውቃል ማለት ዲቴይል ፎቶ የሚታወቅ ከሆነ የድሮ ፎቶና የአሁን ፎቶ ታቁታላችሁ። እርግጠኛ ኔን ታቁታላችሁ ብዬ ተስፋ አደርጋለሁ። አሁን ብሩክና ሀይሚን ከሁለት ዓመት በፊት ከአንድ ዓመት በፊት ያለውን ፎቶ ብትመለከቱ ከአሁኑ ጋር ጭራሽ የማይገናኙ ሰዎች ናቸው። የምሬን ነው፣ የማይገናኙ ሰዎች ናቸው። በቁመትም ብትሉ በውፍረትን፣ በክሳትን ብትሉ እንደዛ ነው። ገብታችሁ አላር ፋሚሊና ምናልባትም ይህንን ነገር እንድትመለከት አድቫይስ እያደረጋት ይመስለኛል። ያን ነገር እንድታስተውል እያደረገ ይመስለኛል። እኔ እኮ ስላለፈ ነገር ሁላ እኮ እንደዚህ አይደለም። አውቃህ አንተ እሺ፣ አይኔ እኔ ፍቅረኛ ነበረኝ አይደል? አህ አህ ፋሚሊ ስሙ ስሙ፣ እሺ ነበረኛ ከዚህ በፊት በቃ በቂ ነው። አዎ በቃ የድሮ ፍቅረኛ ነኝ። እቺ ያደረ አይሁላችሁ። አንዳንድ ጊዜ ማለት ነው። ትንሽ ነገር ነው። ትንሽ ነገር ፋሚሊ፣ ህይወታችሁን ሊበጠብጠው ይመጣል። ትንሽ ነገር አሁን ይሄን ነገር እኮ ከዚህ በፊት ብትነግረው ኑሮ የዛን ሰዓት በጣም በቃ ማርያምን ሶልቭ ተደርጎ የሚያድር ነገር ነበረ። በቃ በአንድ ጊዜ ተጨርሶ ምናምን ነገር የሚያድር ነገር ነበረ። ይሄ ነገር ምንድነው ብሩኬ? እውነት ነው ወይስ ውሸት ነው? መቼ ነው እንዴት ነው የሆነው ምናምን ነገር ቢባል ኑሮ እንዴ ሀይሚ፣ ይሄ እኮ እንደዚህ እንደዚህ ነው ብሎ ማስረዳት የሚችል ነበር። የምሬንም ነግራችሁ እና አሁን ደግሞ ሁለቶችም ስለሄዱ ኤክስትራ ማይል ስለሄዱ አንድ ሁለት ስለተነጋገሩ ምናምን ነገር መደማመጥ አልቻሉ። መደማመጥ በስነ ስርዓት ተግባብተው ምናምን ማውራት አልቻሉ። አንደኛው ለሚመልሰው ለሚነግረው ነገር ተቃራኒ የሆነ ነገር ነው የሚነጋገሩትና እንግዲህ ሰላማችሁን በመሃላችሁ ያምጣ። ምንድነው፣ ግዴታ ካንቺን በፊት ምንም ግንኙነት ላይኖረኝ ነው እንዴ? ጊዜ ይስጠን እንጂ ገና ብዙ የሚወጡ ነገሮች አሉ። አረ ተው፣ አረ ተው፣ አረ ተው፣ ሰላም ሁኑ እንዴ። እንደ ልጅ አትሁኑ፣ እባካችሁ። እዚህ ላይ የምትነጋገሩትን ነገር እባካችሁ፣ እንዴ ምን ሆናችኋል? እኛ ናፍቃችሁን ነበረ፣ ናፍቃችሁን ነበረ። ነገር ግን የምታደርጉት ነገር ደስ አይልም። እባካችሁ፣ እባካችሁ፣ ሰላም ሁኑ። እባካችሁ፣ የምሬ ነው። ሰላም ሁኑ። ፍቅሩን እያላችሁ ጻፉላቸው ሁለቱም ይመለከቱታል። ሜንሽን አድርገን ቪዲዮን ፖስት ማድረጉ ይመለከቱታል። ፋሚሊ ሰላሙኑ የምትሉ ሰዎች ላይክ አድርጉ። እንዲህ ብሩክ ሀይሚ እባካችሁ አስተውሉ፣ እባካችሁ አስተውሉ። አሁን እዚህ ላይ የምትነጋገሩት ነገር ነጋችሁን የሚወስድ ነገር ነው የምታወሩት። ነገ አንድ እንደምትሆኑ እናውቃለን፣ ነገር ግን እንደዚህ አታውሩ። የምሬ ነው። ይደብራል እንዴ እኔ እኔ እኔ አስረዳኝ አልኩ። ልታስረዳኝ ፍቃደኛ አይደለህም። ነገርኩሽ እኮ አንድ ነገር እኮ በቂ ነው። ፍቅረኛ ነበርኝ አይደል? ከዚህ በፊት ፍቅረኛ የነች እያለ ነው ፋሚሊ። ከዚህ በፊት የነበረችው ፍቅረኛ የነች ካንቺ በፊት ማቃት ልጅ ነው የነበረችው። አረባካችሁ ነገሩን ቀለል አድርጉት፣ አታወሳስቡት። የምሬን ነው አታወሳስቡት። እንዲህ ኖርማል አንድ ፎቶ የተነሳችሁት ሊወጣ ይችላል። የምሬን ነው፣ በቃ ኖርማሊ የድሮ ፎቶ ሊወጣ ይችላል። ታውቃላችሁ ደግሞ ፌመስ ስትሆኑ እውቅና ሲመጣ ይሄን ሰው የሆነ ያክል ለመቅረብ ይፈልጋል። በፊት የተተዋችሁት ሰው ወደ እናንተ ለመምጣት ይፈልጋል። የምሬ ነው። እና እናንተን ሊያገኝበት የሚችለው እናንተን አጣልቶ አዘበራርቆ ህይወታችሁን ምናምን ነገር ይሄ ሁሉም ሰው ጋር ያለ ነገር ነው። ሁሉም ፌመስ ልጆች ጋር ያለ ነገር ነው። ከፈመሱ በኋላ እውቅና ከመጣላቸው በኋላ የእንተና እንደዚህ እኮ እንትን ወጣ ምናም ነገር ሲባል ትሰማላችሁ፣ ሲባል ትሰማላችሁ ገባችሁ? ይህ የድሮ ኤክስ የት የሚያደርጋቸው የሚያደርጉት ነገር ነው። በቃ እና እባክሽ ሀይሚ ነገሮችን አታከሪው፣ ብሩክም ነገሮችን አታከራው፣ ነገሩን ብትቋጨው። አንተ እዚህ ላይ በቃ ያለውን ነገር አስረድተህ በቃ ሰላም ብትሆኑ ይሻላል፣ ከዛሬ ነገ ይሻላል። ፕሊስ ፕሊስ፣ ተመልሰሽ አንድ አፍሽ እንድከፍችብኝ አልፈልግም። አያችሁ፣ ምንም እራሴ ስነ ስርዓት። ተው ተው፣ ኧረ ተው አትቀሳሰሩ፣ ኧረ ተው አትቀሳሰሩ፣ ኧረ ተው፣ የምሬ ነው፣ ተው እንዲ አሁን እኮ እዚህ ላይ ብሩክም በቃ አንተን ማለት አይፈልግም ከሀይሚ መራቅ እንደማይፈልግ እኮ እየተመለከትኩኝ ነው እኔ እዚህ ላይ። ከሀይሚ መራቅ አይፈልግም፣ ሀይሚም ከብሩክ መራቅ አትፈልጊም። በቃ የሆነ ፎርስ አለ እናንተን ማገናኘት የሚፈልግ በቃ የሆነ እናንተ እንዳትላቀቁ የሚያደርግ የሆነ ነገር አለ። ያስታውቅባቸዋል፣ አይናችሁ፣ የምትነጋገሩት ነገር ምናምን፣ ነገር ሁሉም ነገር የውሸት መሆኑ የታወቀ ነው እና ለምንድን ነው ይሄን ነገር ሰብራችሁት ማትወጡት? እንዴ አንቺ ላይ ምንም ምን፣ አንቺ ጋር ሁኜ ምንም ነገር አላደረግኩብሽም እያለ ነው እዚህ ላይ አሁን። እሱ ካንቺ ጋር ሁኜ የሆነ ነገር ካደረግኩብሽ ክሰሽኝ እያለ ነው። ገባችሁ አይደለ? ክሰሽኝ እያለ ነው። ነገር ግን አይደለም ነው አይደለም ነው እያለ ያለውና ሀይሚም ብሩክም ምናምን ተረጋጉን፣ አባካችሁ፣ አባካችሁ ሰላም አወርዱ። አረ አረ፣ ሰላማችሁን አፈቀን፣ ሰላማችሁን አፈቀን። አውራኝ ራስህ አውራው ራስህ እንዴ ያለሽ፣ ከዛ ምንም ነገር እንዳትወሪ እሺ። የእውነት ነው። ሰላም ሰላም ይሻላችኋል። የምሬ ነው እናንተ ስትጣሉ በጣም የሚያስጠላባችሁ፣ እንዴት እንደሚያስጠላባችሁ አታውቁም። ስትጣሉ እንዲህ የምሬን ነው የምነግራችሁ። በጣም የሚደብርባችሁ ስትጣሉ። ባካችሁ ታረቁም። ትርሶች ላይ ያደርጋችሁ፣ ኮሜንት ላይ ንገራችሁ፣ ሀሳብ አስተታችሁን። ሶ እንግዲህ የዛሬ ቪዲዮ ይህን ይመስል ነበር። በቀጣይ እስካገኛችሁ መልካሙን ሁሉ መኝላችኋለሁ። የእኔ ውድና እንቆ የዩቲዩብ ቻናል ተከታታዮች እስካሁን ከተመለከታችሁ ሰብስክራይብ በማድረግ እኔን ወንድማችሁ ማድረግ ትችላላችሁ። የዛሬ ቪዲዮ ይህን ይመስል ነበር። ባይ